በላጭ በሆኑት ነብይ ታሪክ ላይ የተሰኘውን ኪታብ በአዲስ እንጀመራለን ማለት ነው። ያው እንደሚታወሰው ትናንት ሞከር አድርገነው ነበረ፣ ግን በኔትወርክ ምክንያት የተጣራ ድምፅ አልደረሳችሁም። ስለዚህ ፈጠን ብዬ ትናንት ያየነውን እንደ ዳሰሳ በመመልከት ወደ ዛሬው ሀሳብ ይገባለሁ ማለት ነው። ብስሚላህ ራሕማን ራሒም በአላህ ስም እጅግ አዛኝና ሩሩ በሆነው

የዚህ ኪታብ ደራሲ ሀዛ፣ ይሄ አሉ ጣታቸውን ቀስረው እናጠቁመው ይህ ይህ እያሉ ያሉት ኪታቡን ካዘጋጁ በኋላ ከሆነ ወደ መሐሶሱ በገሃድ ወደሚታየው ወደሚዳሰሰው ግዑዝ ነገር ወደ መጽሐፉ መሆኑ ነው። ሳይጽፉት በፊት ገና ከሆነ ግን ይሄ ልጽፈው ያሰብኩት በዚህ ኔ ላይ ያለው እንደ ማለት ነው። ዚክሩ ማየሂቁ አለልማርኢልሙስሊም ሕፍዙ

የሲሁ ሊዝ ዘማን ወሊል መካን ለተወለዱበት ቦታ መካ፣ ለተወለዱበት ዘመንም ይሆናል። ነቢዩ አለህ ላት ወሰላም በየትኛው ቦታ በየትኛው ዘመን ተወለዱ? ወመንሻኢሂ እድገታቸውን እንዴት አደጉ? ቀብለ ሪሳላ ወመብዓሲሂ አርባ መሲሞላቸው ለሪሳላ ብቁ ሲሆኑ እንዴት ተላኩ? ወዚክሪ አህዋሊሂ ፊ መጋዚሂ አጠቃላይ ሁኔታቸውን በዘመቷቸው ዘመቻዎች ውስጥ ማውሳትም አለበት። አወሳላ አለው ወማሪፈት አስማኢ ወለዲህ ልጆቻቸውን የልጆቻቸውን ስም ማውቀንም አወሳለሁኝ። እዘክርላ አለው ወዑሙመቲ ወአዝዋጅሂ አክስቶቻቸውን አመት ብሎ ማለት የአባት እህት ስት ትሆን የእናት እህት ደግሞ ካለት ትሰኛለች። አማርኛው ሁሉም አክስት ነው መስል የሚባለው፣ አንዳንድ ቦታ ላይ የአባትን አዳዴ የሚባልበት አካባቢ አለ። ግን አዳዴ የሚለው ንጹህ አማርኛ አይመስለኝም፣ ከኦሮምኛ የተዳቀለ ይመስለኛል። ወአዝዋጅ እንዲሁም ደግሞ ሚስቶቻቸው ፈኢነ ሊልአሪፊ ቢሊከ እነዚህን ጉዳዮች የሚያውቅ አዋቂ ሩትበተን ደረጃ አለው፣ ታዕሉ ከፍ የምትል አላ ሩትበት መን ጀሂለው ከአላወቀው ሰውየ ደረጃ። እነዚህን ጉዳዮች የሚያውቅ አንድ አማኝ እና የማያውቅ ሌላ አማኝ ቢኖሩ የሁለቶቹ ደረጃ አላህ ዘንድ እኩል አይደለም። የአዋቂው ከፍ ይላል ነው ከማ እነኒ ልዕልም ቢሂ እነዚህን ጉዳዮች ማወቅ ሓላዋ ፊ ሶድር በአንድ አማኝ ልብ ውስጥ ምናለው ጥፍጥና አለው፣ እርካታ ደስታ አለው። ወለም ተዕሙር መጃሊሱ ልኸይር የኸይር የመልካም መጅሊሶች መቀማመጦች አልተአመሩም፣ አልተዋቡም፣ አልደመቁም ባዕደ ኪታቢላሂ ዐዘወጀለ

ጌታቸውን ፈሪ የሆኑ አካላት ሁሉ ኢማም መሪ በሆኑት ላይ ሶላት እንዲያወርድ አቢል ቃሲም ኩንያቸው የቃሲም አባት የሚባል በሆኑት ሙሐመድን እስመል ዓለማቸው ሙሐመድ የሚባሉ እብኒ አብዱላህ የአብዱላህ ልጅ ሆኑ። አንድ ሰው እንግዲህ ወደዚህ ዓለም ሲመጣ ወላጆቹ የሚያወጡለት እስመል ዓለም የሚባለው አህመድ፣ ሙሐመድ፣ ፋጡማ፣ ኸዲጃ ተብሎ የሚጠራበት ቤተሰብ የሚዋጣው ስም አለ። እሱ ኢስመል ዓለም ነው። ነብዩ ከተወለዱ በኋላ መሐመድ እንደ እንደተባሉት ማለት ነው። ወከዛሊከ ካደጉ በኋላ ከወለዱ ከመውለዳቸውም በፊት አቡ ከዛ አባ ከዛ ተብሎ ሰው ይጠራል። ነብዩ አለይሂ ሰላቱ ወሰለም ቃሲም በተሰኘው ልጃቸው አቡል ቃሲም ተብለዋል። በሌሎችም ልጆቻቸው የተከኑበት ሁኔታ አለ። ነገር ግን ያን ያህል እንደ አቡል ቃሲም መሽሁር አይደለም። ነብዩ አለህ ሰላቱ ወሰላም በገበያ ላይ እየሄዱ አቡል ቃሲም የሚል ስም ሰሙና እሳቸውን መስሏቸው ዘወር ሲሉ አንተን አይደለም አላቸው። ከዛ በኋላ ተሰማው ቢስሚ ወላ ተክተኑ ቢኩንየቲ በስሜ ታሳየሙ ተጠሩ፣ አቡል ቃሲም በሚለው ኩንያ ግን እንዳትሰየሙ ብለው ክልከላ አድርገው ነበር። በዚህ ክልከላ መሰረት አቡል ቃሲም ብሎ ኩንያ ማድረግ ይቻላል አይቻለም? ፊ የኪላፉን በይነል ዑለማ ከፊል ዑለማዎች በህይወታቸው ለብስ እንዳይኖር፣ መመሳሰል እንዳይኖር እንጂ ካለፉ በኋላ ይቻላል የሚሉ ሲኖሩ ከሞቱም በኋላ ቃሲም የሚባል ልጅ ቢወለድለት ሰውዬው አቡል ቃሲም ተብሎ መሰየም በፍጹም አይችልም የሚል የዑለማዎች አቋም አለ። ነቢዩ አለይሂ ሰላቱ ወሰላም አብዱላህ ከሚባል አባታቸው ነው የተወለዱት።

አይታወቅም ትክክለኛነቱ ጥያቄ ያስነሳል፣ እና እዛ ውስጥ አለመግባት ተአማኒነት ስለሌለው አስፈላጊ አይደለም። አብዱላህ ብኑ አባስ ከአድናን ጀምሮ እስማኤል ብኑ ኢብራሂም እስከሚለው ለማድረስ ወደ ሰላሳ ግለሰቦች አሉ። እነዚህ ሰላሳዎቹን እገሌ ብሎ ለመጥራት ግን በሰነድ የተጣራ ነገር የለም ስለዛ አላስፈላጊ ነው።

ወደ ኋላ ይመጣል ብሎ ለህዝቦቹ ያበሰረኝ፣ አባቴ የነብያቶች አባት የሆነው ኢብራሂም ደግሞ አላህ ሱብሃነ ወተዓላ ለመካና ለአካባቢው ነብይ ላክላቸው ብሎ ዱዓ አድርጎ በዱዓው መሰረት አላህ እኔን የላከኝ ያስገኘኝ ፍጡር ነኝ ማለታቸው ይታወቃል። ይህ ማለት ነብዩ አለይሂ ሰላቱ ወሰላም ከአድናን በኋላ

ከዚያ በተረፈ ግን ነቢዩ አለ ሰላት ወሰላም ሰኞ ቀን ለመወለዳቸው ምንም አይነት ጥርጣሬ የለም። ምክንያቱም ፊሶሂ ሙስሊም ሰኞ ቀንን ለምንድን ነው የምትጾመው ተብለው በተጠየቁበት ሁኔታ ዛ ከየውሙን ውሊቱ ፊሂ የተወለድኩበት እለት ነው በሚል ስለገለጹ ነቢዩ ሰኞ ነው የተወለዱት ማለት ነው። ነቢዩ አለ ሰላት ወሰላም በዚህ እለት ሲወለዱ ከማን ተወለዱ? አባታቸው አብዱላህ ነው።

ከሀመለት ቢረሱሊላሂ ሶለላሁ ዐለይሂ ወሰለመ የአላህን መልእክተኛ ጸነሰች፣ አረገዘች። አብዱላህ እና አሚና ሲጋቡ የአብዱላህ እድሜ ሀያ አምስት ነበር። አብዱላህ ከአሚና ከልጃቸው እናት በፊት አግብተው አያውቁም። እሷም እንደዚያው ማለት ነው። እሷም አግብታ አታውቅም። የመጀመሪያ ተጋቢዎች ናቸው። ተጋብተውም ብቸኛው ልጃቸውን ረሱልና አለይሂ ሰላቱ ወሰላም አፈሩ ነው። አብዱላህ እና እናታቸው አሚና ሲጋቡና ከዛ በኋላ ነብዩ አለይሂ ሰላቱ ወሰላም ሲጸነሱ ለመጸነሳቸው ብዙ ሐዋሪቆች ብዙ ተአምሮች እና ሙዕጂዛዎች የነብዩን አለይሂ ሰላቱ ወሰላም መንጣት ለመወለድ መቃረባቸውን አባታቸው ጀርባ ወደ እናታቸው ማህፀን መሸጋገራቸውን የሚጠቁሙ ብዙ ክስተቶች ነበሩ። እንዴ አብዛኛው እናት እናታቸው ልጅ ሙሐመድን ስትፀንስና ስታረግዝ የህመም የመሰቃየት የዲብርት ምንም አይነት ህመምና ስቃይ

የስሪብ ትባል ወደ ነበረችው አካባቢ ቴምርን ሸምቶ እንዲመጣ የምታሩ ማለት እንዲሸምት ማለት ነው። ለሸመታ ወደ የስሪብ ላኩት ከነጋዴዎች ጋራ የነጋዴ ቅፍለት ጋር ወጣቱ አብደላህ ተላከ፣ በአባቱ አብዱልሙጠሊብ ትዕዛዝ ማለት ነው። የስሪብ በማለት የተሻው መዲና ማለት ነው። መዲና የኋላዋ መዲና ነቢዩ ዓለይሂ ሰላቱ ወሰላም ሂጅራ ተፈቅዶላቸው ወደ መዲና ከመንጣታቸው በፊት መዲና የስሪብ እየተባለች ትጠራ እንደነበረ ኋላም የስሪብ መባል የተጠላ እንደሆነና የስሪብ ብላችሁ አትጥሩ፣ ኢናሃ ጧይባ እሷ ጦይባ ነች ብለው ነቢዩ ዓለይሂ ሰላቱ ወሰላም ከተሰደዱ በኋላ የኢስላማዊ መንግስት መቆርቆሪያና ማዕከላቸው ባንዲራ አስረው ወደ ተለያዩ ከሃዲ ቡድኖች ነብዩ አለይሂ ሰላቱ ወሰለም መመሪያና ትዕዛዝ ያስተላለፉባት የነበረች ሴንትራል ከተማቸው የሆነችዋ መዲና ወይም ጠይባ ማለት ነው። ፈቱፊ ቢሃ ተምር ሸምቶ ለመንጣት የሄደው አብዳላህ አመመው፣ ወደ መካ መመለስ አልቻለም። የአላ ስብሃነወተዓላ ፍቃድና ጥሪው የተረገዘው ልጅ ያለ አባት በየቲምነት ተወልዶ እንዲሞት ስለነበረ የተሻውና የተፈለገው አባታቸው ነብዩ አለይህ ሰላት ወሰላም ገና ሳይወለዱ ከዚያ ጉዞ ወደ መካ ሳይመለሱ ሞቱ። ፈቱፊ ይዘን ነቢዩ አለይህ ሰላት ወሰላም አባታቸውን ያጡት ገና በእርግዝና ላይ እያሉ ነው። ወወለደ

ከተወለዱ በኋላ ነብዩ አለይሂ ሰላቱ ወሰለም ሳይወለዱ በእርግዝና አባታቸውን ቢያጡም ግን ከአባት በላይ የሆነው አያታቸው ስለነበረ በሱ ክትትልና በሱ ቁጥጥር እንክብካቤ መኖር ጀመሩ ማለት ነው። فاسترضعه فاسترضعه امرأة من በኒ ሳዕድ ብኒ በክር

ነቢዩ አለህ ሰላት ወሰላም ሲጎረምሱማ ወሳአ መሮጥ ወይም ደሞ መንቀሳቀስ ሲችሉ ጠንከር ሲሉ ሰውነታቸው ረደት ኢላኡሚሂ ወደ ወላጅ እናቱ ወደ አሚና መለሳቸው። ፋፍታ ሷላትሁ አይ ፋፍታ ጧማት ጡት አስጣለችው ማለት ነው። ጡት አስጣለችው እዚህ ቦታ ላይ ሙሶኒፌ ፊ ረህመቱላሂ ዓለይ ያው ኪታቡ አጭርም እንደመሆኑ መጠን ነብዩና አለይሂ ሰላቱ ወሰላም ያጠባች ሴት አሊመቱ ሰዓዲያ የምትባል አንዲት ሴት እንደሆነች ነው ለመጠቆም የፈለጉት። ነገር ግን ነብዩና አለይሂ ሰላቱ ወሰላም ያጠቡ እንስቶች ሴቶች ስንት ናቸው? ከም ከናታቸው ጋራ አራት ሴቶች ነብዩን አለይሂ ሰላቱ ወሰላም አጥብተዋል። እንደተወለዱ ወላጅ ወላጅናታቸው አሚነቱ ቢንቱ ወህብ መልክተኛውን አጠቦ ከዛም ሱወይባ አልአስለምያ የምትባለው ሱወይበቱል አስለምያ የምትባለው የአቡላሃብ ባሪያ የነበረች ኋላ ነብዩ መወለዳቸውን ስለነገረችው በመደሰት ነፃ ያወጣት ሴትዮ ነብዩን አለይሂ ሶላቱ ወሰላም አጥብታለች። እቺ ሴትዮ

ነች አራተኛዋ፣ ከዚያው ከበኒ ሳዕድ ጎሳ ኢምራአቱ ሚን በኒ ሳዕድ፣ ከበኒ ሳዕድ ጎሳ የሆነች እንስት ስትሆን እች ሴትዮ ሐምዛንም አጥብታለች ይባላል። ይዘን ሐምዛ ጋራ ነብዩ አለይሂ ሰላቱ ወሰላም ወንድምነታቸው አንድም ከሶቤቱል አስለምያ ከአቡለሃብ ባሪያ ጋራ በመጥባት ሁለትም ከዚች ኢምራአ ሚን በኒ ሳዕድ ከምትባል ሴትዮ ጋራ በመጥባት በሁለት መንገድ ከነብዩ አለይሂ ሰላት ወሰላም ጋር ወንድም ናቸው። ባደ አርሪሳላ ነብይ ከሆኑ በኋላ መልእክተኛው አለይሂ ሰላት ወሰላም የሐምዛ አብኑ አብዱል ሙጠሊብን ሴት ልጅ ለምን አታገባም ተብለው ግብዣ ሲቀርብላቸው እንዲያገቧት፣ እሷ እኮ የወንድም ልጅ ነች ሐምዛ ማለት ከአንዲት እናት አብረን የጠባን ወንድሜ ነው ብለዋል። ነቢዩ አለይሂ ሰላቱ ወሰላም ማለት ነው። ኢዘን አራት ሴቶች ነብዩን አጥብተዋል የሚለው በደንብ ይሰመርበት። ከዚያም የአላህ ስብሃነሁ ወተዓላ ቀደር ሆኖ የቲሙን ልጅ ሐሊማን ይዛ ወደ ሀገሯ ከገባች በኋላ ህይወቷ ተለወጠ። ህይወቷ ደስተኛ ሆነ። ቤታቸው ረሃ ሆነ። ወተት የማይወጣቸው ፍየሎቿ እያጋቱ መንጣት። ድህነት ከቤታቸው ወጣ፣ ስሩ ተነቀለ። አካባቢው በልግ ሆነ፣ በረካ በበረካ ሆነ ማለት ነው። ነብዩ አለይሂ ሰላት ወሰላም አራት አመት እስከሚሞላቸው ባህሊ መቱ ሳዕድያ እንክብካቤ እጅግ በጣም ተወዳጅ ተፈቃሪ ሆነው ማንኛውም ልጅ የማያድገውን እድገት እየፋፉ እየፋፉ ጤነኛ አስተዳደግ አደው አንድ ያልተጠበቀ ክስተት አጋጠማቸው ከጥቢ ወንድማቸው ከ ሐሊማ አሳዲያ ልጅ ጋር ፍየል እያገዱ ሆነ ቦታ ባሉበት ጊዜ አራት ሰዎች መጥተው መላይኮች መሆናቸው ነው ነቢዩን አለይሂ ሰላቱ ወሰለም ይሄ ነው ያዙት የጥቢ ወንድማቸው ሸሽቶ በፍርሃትና በስጋ ወደ ወላጆቹ ወንድሜ የሆኑ ሰዎች ይዘውታል ጥለውታል ድረሱለት ሲል ተጣራ ማለት ነው ከዚያም ይህንን የሰሙ የነብዩ ቤተሰቦች እና ሐሊማና አባታቸው ወደ ቦታው ሲደርሱ ነብዩ አለይሂ ሰላቱ ወሰላም በመላእክቶች ልባቸው ለሁለት ተከፍሎ በቀልባቸው ውስጥ ያለ ጥቁር ሙድጋ፣ የረጋ ደም ሐዘ ሸይጣን የሚባል ከቀልባቸው ውስጥ መላእክቶቹ አውጥተው ከዚያም ይዘውት በመጡት ዲስት፣ ከዲስት ውስጥ ሂክማ ኢማን ቀልባቸው ውስጥ ሞልተው ልባቸውን ደረታቸውን ሰፉት። ይሄንን እንዳደረጉ ነብዩ አለይሂ ሰላቱ ወሰላም ለሃሊማና ለባሏ ተረኩ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ከልባቸው ጀምሮ እምብርታቸውን አልፎ እስከ አነታቸው ድረስ አካባቢ መላኢኮቹ እንደቀደሏቸው ተናገሩ ማለት ነው። ነቢዩ አለህ ሰላት ወሰላም የአወሌል መራ ለመጀመሪያ ጊዜ ልባቸው የተከፈተበት በመላይኮች መጥፎ አመለካከቶች፣ እይታዎች ከቀልባቸው ውስጥ የወጣበት ሁኔታ ነው። ከዚህ በኋላ ነቢዩ አለህ ሰላት ወሰላም በተለያየ ጊዜ ቀልባቸው እንደተከፈተ ታሪኮች አስረዳሉ። የነቢዩ አለህ ሰላት ወሰላም ቀልብ የተከፈተው በቁጥር እስከ አምስት የሚያደርሱ ለማዎች ቢኖሩም ራጅ ግን አራት ነው። አራት ጊዜ ቀልባቸው ተከፍተዋል ይላሉ። አንደኛው ይሄ ነው፣ የመጀመሪያው ሁለተኛው ሁለተኛው ሲጋር ሂራ ጋሩ ሂራ ላይ አርባ ዓመት የሞላቸው ጊዜ ጅብሪል ሲመጣ ቀልባቸውን እንዳሁኑ ከፍቶ አጽድቶ መልሶ ሰፍቶታል። ሶስተኛው ወደ ሰማይ ሲወጡ ሌሊተል እስራኤል ወል ሚዕራጅ ነቢዩን ዓለይሂ ሰላቱ ወሰላም መላእኮች ኦፕሬሽን አድርገዋቸዋል። ሶስት ሆነ አይደለም? ይሄ ብዙ ሰው የሚያውቀው ነው። አራተኛው አስረኛ ዓመት አመት ላይ የተፈጸመ ቦታው በግልጽ ባይታወቅም ከእድሜያቸው አስረኛ ዓመት አመት ላይ የተደረገ ኦፕሬሽን አለ ይባላል። አምስተኛም የሚያጸድቁ ሰዎች አሉ፣ ግን ያን ያህል ተቀባይነት ያለው ሐሳብ እንዳልሆነ ዑለማዎች ይመጉታሉ ማለት ነው። ኢዘን ሙሰኒፍ ረህመቱላሂ አለይ ነብዩ ተወለዱ ከአባታቸው አብደላ ከእናታቸው አሚና ከዛም ሐሊመቱ ሰዲያ የምትባል ሴት አጠባቻቸው ቢሉንም ነብዩ አለይሂ ሰላቱ ወሰለም ወደ ሐሊመቱ ሰዲያ በሄዱበት ጊዜ ያሳለፉት አመት እዚያ መሀከል ላይ የተከሰቱ ክስተቶች እጅግ በጣም ብዙና ቢጠኑ የሚያስደምሙ ክስተቶች ናቸው። ከዚያም በኋላ ስጋት አደረባቸውና ሐሊማና ባሏ ስጋት አደረባቸው ይሄ ልጅ ምን ሊያጋጥመው ይችላል በሚል እየወደዷቸው መለየት እየከበዳቸው ወደ መካ ይዘው በመምጣት ለእናታቸው አሚና አስረከቡ። ያጋጠማቸውንም ክስተት አስረዱ ማለት ነው፣ አስረዱ። ከዛም እናቲቱ ምንም አያገኘውም ምንም አይሆንም ልጅ በሚል ሙሉ እምነት እርግጠኛ መሆናቸውን ሲያዩ እንግዲያውስ መልሰን ይዘነው እንሂድ በሚል